ሪዝኖ አንሁም አላዊዝ አድሚት ፓራዳይስ በታላዊን ሪህም ሰቨንቲቱ ዋይስ የሚለው ያ ነገር ተህዲድ በማድረግ ለእሱ የሚሰጠውን ጅሃድ አድርገው የሚሞቱ ሰዎች የሚሰጠውን ሽልማት አግንኖ ለማሳየት የሚሞክር እንጂ እንደ አረቦች ኮንቴክስት አንተ እንዳሰብከው ሰብው ለሚስተን አንድ ሰው ገብታ ያገኛል ማለትም አይደለም። ዌል ዌል ዌል፣ ይህ ወንድማችን እንደሰማችሁት እንግዲህ ይህንን አጋንኖ ለመናገር እንጂ የምርም ሰብው ለሴቶች የሚያገኝ ሆኖ አይደለም የሚል ሀሳብ አንስቷል። ሰማይታት የሆኑ ራሱ ሙስሊሞች አሁን የሚያሳፍር መሆኑ እየገባቸው መጥቷል። ግን ይሄ ያው የቲክቶክ ውር ውር የሚል ህፃን እንጂ የምር እስልምናው እንደዛ ያስተምራለሁ የሚለውን በቪዲዮም በሐዲስም እንመለከታለን ማለት ነው። ጃሚ አል ትርሚዚ 1663 ላይ እዚህ ጋር እንደምትመለከቱት ሰማይት የሆኑ በአላህ መንገድ ሰማይት የሆኑ ስድስት ነገሮች ያገኛሉ ይላል። ከእነዛ መካከል ሂእዝ መሪቱ ሰቨንቲቱ ወይ ከሰባ ሁለት ሚስቶች ጋራ ያጋባዋል ካለ በኋላ አለንጉዝ አልሆረል ከሆረል አይኖቹ ውጪ ማለት ነው በጀነት ከተፈጠሩት ከተፈጠሩ ሚስቶች ውጪ ሰባ ሁለት ሚስቶችን ያጋቧል ብሎ በሚገባ ይናገራል። ይሄ ሙስሊም ኮላሮች እንዴት ነው የተረድ የሚለውን ስንመለከት ብንከቲር ሱራ 58 አያ ላይ ሲያብራራ በአልቴርሚዝም ላይ የተዘገበ ሐዲስ ነው። እዚህ እንደምትመለከቱ ዘማን ዊል ቢ ኤብል ቱ ሃቭ ሴክሹዋል ኢንተርኮርስ ዊዝ ቨርጅንስ ኢን ዋን ደይ ይላል። አንድ ሰው በጀነት ሲገባ ከመቶ ደናግላን ጋር በአንድ ቀን ምን ያደረጋል? ግንኙነት ያደርጋል። አልሓፊዝ አብደላይ ብን አልማቅዲስ ሰይድ ኤን ማይ ቪው ዚስ ሐዲስ ሚትስ ዘክረ ተ ይህ ሐዲስ ሰሒህ ነው ብሎ ይናገራል። ማለት ስለዚህ በጀነት ከመቶ ደናግላን በቀን ሴክስ እንደሚያደርግ ሐዲሳቸው ይናገራል። የተወሰኑ ቪዲዮች ደግሞ ተመልክተን እንምጣ ይላል።